የዛሬው እንግዳችን በአዲስ አበባ ዩኒቨርሲቲ ዶክተር ሙሉጌታ አየለ ይባላሉ። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ከፍተኛ ተመራማሪ ናቸው። ዶክተር እንኳን ደህና መጡ እንኳን መልካም እናመሰግናለን። ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙና የተወሰኑ ጥያቄዎችን ምላሽና ማብራሪያ ሊሰጡን ስለመጡ በድጋሚ በኤ ኤም ኤን አድማጭ ተመልካቾች ስም እናመሰግናለን። እስቲ ዛሬ እንግዲህ ጠዋት ላይ በርካቶችም ስንከታተል እንደነበረው ብዙ ኢትዮጵያውያን ሲከታተሉ ነበር፣ የተወካዮች ምክር ቤት ስብሰባ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ብዬም እንደጠቀስኩትና እንደሚታወቀው ምላሽና ማብራሪያ የሰጡበት ሁኔታ አለ። እንግዲህ ጠቅላይ ሚኒስትሩ አሁንም የመንግስት የሰላም ቅድሚያ ይሰጠዋል ወይም ለሰላም ቅድሚያ ይሰጠዋል ብለዋል። ይህ ተፈጻሚ እንዲሆን ከማን ምን ይጠበቃል? እያንዳንዱ ስቴክሆልደር አለ ባለድርሻ አካላት አሉ። ከማ ምን ይጠበቃል ከሚለው ብንጀምር እንግዲህ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት አጽንኦት ከሰጡት አንዱ ሀሳብ በርካታ ናቸው። ከዛ አንዱ የሰላም ጉዳይ ነው። እንግዲህ በእኛ ሀገር የፖለቲካ ልምምድ ውስጥ ረጅም የሀገረ መንግስት ታሪካችን የመጠፋፋት አንዱ አንዱን የማጥፋት ንጉስ አንጋሽ የሆነበት ደግሞ በዛው መጠን ደግሞ ረጅም የሀገረ መንግስትና ልምምዳችን ውስጥ ምንም ለሰላም ለውይይት የምናደርጋቸው በጣም አጭር፣ አንዳንዴም ደግሞ ብዙ መንገድ ያልሄዱ በአጭር የሚቋጩ እንደዛ ሆኖ ነው። ባለፉት በርካታ ዓመታቶች ታሪኮቻችን የሚያሳየው በዚህ በመጠፋፋት ሂደቶች ውስጥ ያሉት የፖለቲካ ፓርቲዎች፣ ያሉት የህዝብ ተመራጮች፣ ያሉት ደግሞ በተመሳሳይ ከመንግስት ጋር ብዙዎቹ የሚያከርፉት አኩራፊ የሆኑት ሁሉ በየደረጃው ያሉት ምንድነው ሲያደርጉ ያየ ነው ወደ ጦርነት ወደዛ የመሄድ ነው። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለህዝብ ተወካዮች ምክር ቤት አንዱ አጽናወት ከሰጡት ውስጥ መንግስት በዚህ ጉዳይ ላይ የሰላም ላይ ቁርጠኛ እንደሆነ ይህን ያሳያል። ይህ ባለፈው የበርካታ የፖለቲካ ልምዳችን በእኛ ሀገር የአፓ ሜኤሶን የሚባል ነበር፣ እርስ በርስ የመጠፋፋት የፖለቲካ ልምድ ነበረው። ወዝሊግ ምን ይባል ነበር እጫት የሚባል ነበር ሌሎችም በርካታ ፖለቲካ ፓርቲዎች። ደርግ በራሱ እርስ በራሱ እልቂት ነበረው። ከዛ በኋላም ደግሞ የተመሰረቱት ማህበራቶች ነበሩ፣ ሚጨቱን ለማምንል የጉራጌ መረዳጃ ማህበሮች፣ አንዱ አንዱን የማጥፋት በዛው መጠን ደግሞ ያልተረጋጋ ከዛ በኋላም የመጣው በኢህአዲግ የመንግስት ስርዓትም ካየን የመጀመሪያው የሽግግር መንግስት የነበረ ነው። ከሽግግር መንግስቱም የነበረው ኢህአዲግ እንግዲህ ወደ በፈረንጆቹ 95 የምንለው ላይ ቋሚ መንግስት ህገ መንግስት ከተዋቀረ በኋላም ይሄኛው በተለይ አራተኛው ህገ መንግስት በዛ ውስጥ ላይ ብዙ በርካታ ነገሮችን ያነሳል። እንዴት አድርጎ የፌዴሬሽኑ አካሎች ምን መጠበቅ እንዳለባቸው ከእያንዳንዱ ስቴክሆልደር የመንግስት ሙሉ ድርሻውም እንደሆነ ይላልና፣ ስለዚህ አሁን ባለው ኢትዮጵያ ውስጥ ያለው ግጭት ሳይንሳዊ ነው። በርካታዎቹ አንድ የፖለቲካ ማህበረሰብ ወይም ተፎካካሪ ፖለቲካ ፓርቲዎች ስልጣን ላይ ለመውጣት ይፎካከራሉ። ያ ሳይሆን ሲቀር አምስት መሰረታዊ ደዶችን ያነሳሉ። አንደኛው የሚነሳው ሳይንሳዊ ነው የምንለው ፓርቲዎች ተፎካክረዋል። እንግዲህ በዛ መሰረት አንዱ የብልጽግና ፓርቲ ነው። አምሳ ሲደመር አንድ ያገኘ ፓርቲ በህገመንግስታችን መንግስት ይመሰረታል። ያ ፓርቲ ጠቅላይ ሚኒስትር ይሰይማል። ከዛ በኋላ እንግዲህ መንግስት የሚዋቀርበት ሂደት ይታወቃል። ኢትዮጵያ ውስጥ ያ ሳይሆን ሲቀር ሰውኛ ፍላጎት ሁማን ኒድ ቲዎሪ የሚባል ይነሳል። ይሄ ሶስት ነገር ለቤዝ ያደርጋል። አንደኛው ስለ ሴፍቲ፣ ሴኩሪቲና ሪስፔክት የሚባለው ነገር ይነሳል። ተፎካክረዋል ሳይሆንላቸው ሲቀር የተለያዩ ከውጭም ከውስጥም ያሉ እነዚህን ያነሳሳሉ። ሁለተኛው በዚህ ጉዳይ ላይ አንተ ሴፍቲ አልተጠበቀም፣ ደህንነት አደጋ ውስጥ ነው፣ በጣም ችግር ውስጥ ነው ያለው የሚል ነገር ይነሳል። ሁለተኛው ወዴት ይሄዳል ግሪድ ግሪቫንስ የሚባለው ባለፈው አይተናል። ተቋማዊ መሰረት ያደረገ ቅሬታ የመፍጠሪያ ሳይሆን ላቸው ሲቀር በዚህ ላይ ዩቱቡ አለ መገናኛ ብዙሃኑ አለ ሚኒስትሪሙ አለ እሱን ይለዋል። ይሄ በዚህ መልኩ ብዙ ተደርጎ አይተናል እኛ ውስጥ። ሶስተኛው ፍራስትሬሽን ወደሚለው ይወስደናል። ፍራስትሬሽን አግሪጌሽን ይባላል። የዛኔ ጣፋው ወየው ይሄ መንግስት አልተከላከለኝም፣ እንደዛ ይሆናል መጨረሻ ላይ። በእኛ እንግዲህ ትምህርት ምን እንለዋለን ሪሌሽን የሚባለውን በህዝብና በመንግስት መካከለውን ያቆራርጣሉ። ስለዚህ እኛ ሀገር ያለው ባለፈው የታየው ጦርነት የእርስ በርስ ግጭት እነዚህ እነዚህ ነገሮች ያንን አሳይቶናል። ስለዚህ በዚህ ሂደት ውስጥ ምን እናድርግ የዛሬም የጠቅላይ ሚኒስትራችን አንዱ ትልቁ እይታ የነበረው ምን እናደርግ የሚል ነው። ምንድን ነው መደረግ ያለበት፣ ምን መደረግ ያለበት የሚል ነው በጣም ትልቁ እይታ የነበረው። ስለዚህ ከእኛ ምን ይጠበቃል? እንደ ህዝብ ሰክነን መነጋገር፣ እንደ ፖለቲካ ፓርቲ መግባባት፣ መወያየት በቸገሩን ጉዳዮች ደግሞ በጣም በተቸገርንባቸው ጉዳዮች ውስጥ ምናልባት ሳንስማማ ከቀርን ሌላም ተጨማሪ አካል ይዘን መነጋገር ይጠበቅብናል። ከታጣቂ ቡድን በየአካባቢው እንግዲህ ጥያቄያችን በኃይል እንመልሳለን ያሉት አካላቶች አሉ። በተመሳሳይ ፖለቲካ ፓርቲዎች የራሳቸውን ርዕዮት አላቸው፣ እይታ አላቸው። ለሀገር የሚበጀውን ሁሉ መናገር፣ መግለጽ ይህን ሁሉ ማድረግ ይጠበቅብናል የሚል እውነት ነው። ዶክተር እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በተደጋጋሚ ሲያነሱ እንደነበረው ኢትዮጵያ ከቀይ ባህር እንድትርቅ የተደረገችበት መንገድ በጣም ኢፍትሐዊ የሆነና ምናልባትም ኢትዮጵያ ከባህር በ67 ኪሎ ሜትር ፊት ለፊት እየተገኘች እየታየች ባይተዋር የሆነችበት ክስተት በጣም የታሪክ ትልቅ ትልቅ ስህተት እንደሆነ ነገር ግን ኢትዮጵያ ከ120 130 ሚሊዮን ሕዝብ በላይ ይዛ ባህር አልባ ለመሆን እንግዲህ የተገደደችበት ሂደት ፍትሐዊ እንዳልሆነ የገለጹበት ሁኔታ አለ። ታዲያ በሰላማዊ በዲፕሎማሲያዊ በሰጥቶ መቀበል መርህና በዓለም ሕግ መሰረት ኢትዮጵያ ሀቅ አላት ያሉበት ሁኔታ ለኤርትራ ወንድምና እህት ህዝቦችም መልእክት ያስተላልፉበት ሁኔታ አለ። ይህ ሳንድምታው ምንድን ነው? መልእክታቸው ለኤርትራ ወጣቶች፣ እንዳጠቃላይ ለኤርትራ ህዝብ። ስለ ጂኦ ፖለቲካ ስናነሳ ስለ ጂኦ ስትራቴጂ አምስት አራት ነገሮች ይነሳሉ ሁሌም። አንደኛው ጂኦ ስትራቴጂ የምንለው መልክዓ ምድር መሰረት ያደረገ የመሬት አቀማመጥ ነው። ጂኦ ፖለቲካ የምንለው ደግሞ እሱን መሰረት አድርገው የሚደረግ የሪኦት ወይም የፖለቲካ እንቅስቃሴ ይሆናል። ሶስተኛው የሚነሳው ብሔራዊ ጥቅም ጉዳይ ነው። ስለ ብሔራዊ ጥቅም ሁሌም ይነሳል ይነገራል። አራተኛው የኃይል ስርጭት የምንለው ከአንድ አካባቢ ወደ ሌላ አካባቢ የኃይል ስርጭት አለ፣ የኃይል ሽግግር አለ። እዛ ውስጥ ኢትዮጵያና ቀይ ባህርን ነጥሎ ማየት አይቻልም፣ በፍጹም በየትኛውም ረገድ የትኛውም አይነት ሳይንስ ብናመጣ እዛ አካባቢ ላይ ቀይ ባህርን ከኢትዮጵያ ነጥሎ ማየት አይቻልም። ስትፈጠርም ከቀይ ባህር ጋር ነው የነበረችው ረጅም የሆነ ወታደራዊ አካባቢ ላይ የነበራት የንግድ ማዕከሎች የነበሯት ከብዙ ርቀት ሀገሮች እኮ መጥተው እዛ አካባቢ ስቴክ አለን ይላሉ። ብዙ ሀገሮች፣ በጣም በርካታ ሀገሮች። አንዳንዱ ማንሳት ካስፈለገ አሜሪካኖች ለምሳሌ ከ1347 ኪሎ ሜትር ድረስ መጥተው እኛም ስቴክ አለን ይላሉ ቀይ ባህር አካባቢ ላይ። ሌሎቹ እንደ ራሽያ አይነቱ ወደ 7427፣ እንደ ካናዳ ከ7412 ኪሎ ሜትር ከእንግሊዝ ስንወስድ ወደ 6258 የፈረንሳይን ካየን 5380 ወደ ቻይና ከሄድን ወደ 6742 ስለዚህ ኢትዮጵያ ስዋይ በአንድ የማራቶን ሩጫ ደርሰን የምንመጣበት ነው። ስለዚህ አክሰስ ቱሲ የባህር ወደብ ኢትዮጵያንና እሱን ማየት አይቻልም። ሌላው እዛ ጋር ምን እናያለን? ስለ መሬት አቀማመጥ እናያለን። ቀይ ባህርን ስናነሳ አራት ሺህ ኪሎ ሜትር ውስጥ ጀምሮ ጠረፍ ነው፣ ረጅም ነው። እዛ መካከል ምን አለ ካልን ወደ 19 አገራት የሚጠጉ የጦር ቤዛቸውን አድርገዋል፣ ጅቡቲ ላይ በጣም በርካታዎቹ። ስለዚህ የኢትዮጵያ ቁመንቱ የቱ ጋ ነው? ጠቅላይ ሚኒስትርም አብይ አህመድም ሲናገሩ አትችሉ ይሉናል፣ አትጠጉ ይሉናል፣ አትንኩ ታበላሽቶ ለች። ግን ችለን ስንገኝ ብዙ አገሮች አያመሰግኑንም። ይሄ የታሪክ ስብራት ነው። ይሄ ለአንዴም ለመጨረሻ ጊዜ መሰበር አለበት። እዚህ ውስጥ የማንን እናነሳለን? የኤርትራን ጉዳይ እናነሳለን። ኤርትራ ወንድሞቻችን እህቶቻችን። በግልጽ መታወቅ ያለበት ኤርትራ አገር ስትሆን እንግዲህ በዓለም ላይ 194፣ 195 የሚጠጉ ሉዓላዊ መንግስት አገራቶች አሉ። አንዳንዶቹ ቁጥራቸው ቢሊየን ነው፣ አንዳንዶቹ በመቶ ሺህ ይቆጠራል። እንደኛ ደግሞ 130 ሚሊዮን። በዓለምም ቁጥራችን ይታወቃል፣ በአፍሪካም ግዙፍ የህዝብ ቁጥር ያለን ህዝብ ነን። በዓለም ካሉት አገራቶችም ብቸኛ የባህር ወደብ የሌለን ብዙ በርካታ የናክል ቁጥር ያለው ህዝብ ሁኖ የያዘ ያገር የለም። ስለዚህ መሆን ያለበት በትክክለኛው እንዴት አድርገን እንግዲህ አለም ሰምቶናል፣ አፍሪካውያን ወንድሞቻችን ሰምተዋል። ከሁሉ በላይ ኤርትራ ነፃ ስትሆን ከ30 ዓመት ጦርነት በኋላ አንዱ የባህር ወደብ ያጣንበት መንገድ ምንድን ነው? በወቅቱ የነበረው የሽግግር መንግስት ነው። ብዙ ታጣቂ ቡድኖች ነበሩ። የሽግግር መንግስቱ እንዲህ አይነት ትልቅ ውሳኔዎችን የመወሰን ስልጣንስ ነበረ ወይ፣ ማድረግስ ይችል ነበረ ወይ የሚል ጥያቄ ይነሳል። ሁለተኛው እዛው ጋር የሚነሳው እንዲህ አይነት ትልቅ ውሳኔዎች የመወሰን የህዝብ ቅቡልነት አመኔታ፣ በምርጫ ተመርጦ ሉዓላዊ የሆነ መንግስትም አይደለም ሲጀመር፣ ገና ትራንዚሽን መንግስት ነው። ስለዚህ እዛው መካከል ደግሞ በምን አግባብ አኳያ ነው ህግ ያገኛል። ሌላኛው ኤርትራ ነጻ ትሁን ችግር የለውም የ30 ዓመት ውጊያ ነው፣ ረጅም ነው ጦርነቱ። መሰላቸት ነገሮችም አሉ። እሺ የተፈቀደው ይሁን፣ ግን የኢትዮጵያን ጥቅምስ ማስጠበቅ አልነበረብንም ወይ? እዛ ውስጥ እንግዲህ አልነገሩንም እስካሁን። በወቅቱ የነበሩ ሰዎች ቢነግሩን፣ ይሄ በዚህ በዚህ በዚህ በዚህ ምክንያት ኢትዮጵያ የባህር ወደቧን ያጣችበት በዚህ ነው። ጠቅላይ ሚኒስትሩም ሲናገሩ ነበር፣ አንድም ህጋዊ ሰነድ እንኳን አልተገኘም። አንድም ህጋዊ ሰነድ የለም እንበል ያለ ኢትዮጵያ እውቅና እኮ ዲፋክቶ የሚባሉ ስቴቶች አሉ ዓለም ላይ። ከኮመንታንግና ኮሚኒስት ረጅም ውጊያ በኋላ ታይዋን እስከ አሁን በአለም ዳይ እውቅና የሌለው ግን ምን አለው? የራሱ የሆነ ግዛት አለው፣ መንግስት አለው፣ ህዝብ አለው፣ ሉዓላዊ ነው። ግን ሪኮግናይዝ አይደለም። አምስቱ ሀገርን ከሚያሰኙ ነገሮች ይሄ ነው። ኢትዮጵያን በዚህ ደረጃ እውቅና ታግኝ ስንል ኢትዮጵያን ወይም በወቅቱ የነበሩ ሰው እውቅና ታገኝ ስል ግን የኢትዮጵያ ጥቅሜቱ ጋ ነው መጠበቅ አልነበረበትም። ዲፋክቶ ስቴቶች አሉ እኛው አካባቢ ላይ ሶማሌላንድ፣ ሌሎችም ለምሳሌ ሶማሊያ 1991 ላይ እንደ ፈረንጆቹ ዚያድ ባሬ መንግስትን ሲሆን በቃ ኦልሞስት ከዛ በኋላ እንግዲህ ፌይልድ ስቴት ነው የሆነው። እዚህ አካባቢ ኢትዮጵያ ጥቅሟን፣ ኢትዮጵያን ከባህር ፖለቲካ ከሀይድሮፖለቲክስ ከጂኦፖለቲክስ ነጥለን ልና እንችልም ያህል ሽግግሩም እሱ ነው የሚያሳየው። የሀይል ሚዛኑ በዛው ደረጃ ነው። ስለዚህ ይህን አካባቢ ኢትዮጵያ ወደ ባህር ብትወጣ ለማስጠበቅ ህንድ ውቅያኖስ ቅድም ያለው ሰፊ የሆነ የባህር ክልል አለ ሰፊ የሆነ አገራቶች የራሳቸውን ጥቅም ለማስጠበቅ እዛ አካባቢ መጥተዋል። ስለዚህ ዝም እንበል ወይ በዚህ ላይ ደግሞ አንዳንዶች ወይ ጉዳዩ አልገባንም በደም ፖለቲካ ፓርቲዎች በሉት ኢትዮጵያውያን የሆኑ ሚኒስትሪሙም አሁን ሪል የሚጠየቅ ጊዜ ነው ወይ የሚል ጥያቄ ይነሳል። አዎ ከዚህ በላይ የለም። ቅድም እያልን ያለ ነው ኢትዮጵያ ከወደብ ከባህርም ተጨማሪ ስለ ሴፍቲ፣ ስለ ሴኩሪቲ፣ ስለ ሪስፔክት ነው። ስለዚህ ሪስፔክት እንደረግ ሴፍቲያችን፣ ሴኩሪቲያችን አደጋ ውስጥ ነው። ይሄን እስክሪብቶ ምን እናስገባ ቴትራሳይክል ምን እናምጣ ያለ ጅቡቲ ክሊራንስ ልናደርግ የምንችለው ነገር የለም። ህዝባችን ቁጥር እየበዛ ሲመጣ አራትም አምስትም ከዛም በላይ ወደቦች የሚያስፈልጓት ሀገር ናት። ስለዚህ የጠቅላይ ሚኒስትሩ ስትረስ የሰጡበት በሰላማዊ በሆነ መልኩ የኤርትራ ወንድሞቻችን ይህን ማድረግ አለባቸው። ከዛ በኋላ እኮ ያካሉነ ተቀጣይ ጥያቄዎች አሉ። እውነት ነው ዶክተር ጥሩ እያነሳሱ ነው እና መውጫ ምን እናድርግና እንግዲህ አጠቃላይ የጂኦፖለቲክስንም በተወሰነ መንገድ እያነሳሱ ነበር። የጂኦፖለቲክስ ጥያቄ ስናነሳ ከድህረ ህዳሴ ያው ህዳሴ እንግዲህ ጳጉሜ 4 ቀን 2017 ኢትዮጵያ 14 ዓመት ትግል በማድረግ እንግዲህ ኢትዮጵያውያን በጋራ የቻሉበትን ሁኔታ ማየት ይቻላል። ከህዳሴ ግድብ በኋላ ታዲያ የሚደረገው ጫና አሁንም ተጠናክሮ ቀጥሏል። ባንድም በሌላ መንገድ ቀጠናው ላይም ታሳቢ ነገሮች ይኖራሉ። እንዴት ይታያል የሚለው መውጫ ብናረጋ እንግዲህ ገርድ ህዳሴ በጣም ተጠናቋል። እያንዳንዳችን በየቤቱ የ12 የ14 ዓመት አንድ እያደገ ያለ ታዳጊ ልጅ አለን በየአንዳንዳችን ቤት ውስጥ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ በህዳሴ ማለቅ የተደሰቱ ኢትዮጵያውያን ሁሉም ይሄ ወጣት ልጅ አላቸው። ድረ ገርድ ምንድን ነው ሊሆን የሚችለው? ህዳሴ ተጠናቀቀ እንደተባለው ሀይል ማምረት ይጀምራል እሱን ምንዛሬ እናገኝበታለን። እርሻው አለ መተከል አካባቢ አሁን ያለበት ጉባ፣ በዚህኛው ሲካሄድ ወደ ቤኒሻንጉል ከቻግኒ ጀምረን ምናልባት ማንዱራን፣ ግልገል በለስን፣ ማንኩሽን፣ ማንቡክን ብለን በላያ ተራራ ያ አካባቢ በጣም ትልቅ ወደ ፓዌ የድሮ የጣና በለስ አካባቢ ያሉ አካባቢዎች እነሱ እጅግ በጣም የሚለሙ በጣም ሰፊ የእርሻ መሬት ልናደርግባቸው የሚችል እዛ አካባቢ ያሉ የአማራ ክልልም እስከ ጃዊ በዛ በኩል አልፎ ወደ መተማ በዚህኛው በኩል ደግሞ ወደስከ ባምባሲ ያሉ ወጣቶቻችን እዛ አካባቢ አሳ ያመርቱበት እርሻ የሚሰሩበት የተሻለ ነገር የሚያገኙበት ነው። ነገር ግን እዛ አካባቢ ምን ነበረ? ዲረገርድ ላይ ከዛ በፊት ጫናው ነበረ። እዛ አካባቢ የጉምዝ ታጣቂ ቡድኖች ብዙዎቹ አንድ ወረቀት እየጻፍኩ ነው እጅ ያየኋቸው ብዙዎቹ ፈንጂዎች ግብፅ፣ ሜድ ኢን ኢጅፕት የሚሉ ናቸው። ጫናው ብዙ ነው። ያን ሁሉ ተቋቁመን አለቀ ፕሮክሲ ዋር ነው ማለት ነው። አብዛኛው ፕሮክሲ ዋር ነው የተደረገው። ያንን ደግሞ የሚያስፈጽሙ በርካታ ሀገሮች አሉ። ኮሽስል ወይም በየደቂቃው በየነገሮች ሁሉ መግባት የሚፈልጉ ሀገሮች አሉ። ስለዚህ ድረገርድ ምንድን ነው የሚሆነው? ብዙ ሀገሮች ፍላጎታቸውን ያሳያሉ። ኢትዮጵያ ልክ እነዚህ ነገሮች ቅድም ያልኩን ብዝሃ ኢኮኖሚ ስታገኝ አሁን የተነሳ የኢኮኖሚ ደረጃችን አለ ወደሚፈለጉ ሁለት ቀጣይ የኢኮኖሚ ደረጃዎች አድጎ ሲያልቅ ኢትዮጵያ በዓለም ደረጃ ያላት የሕዝብ ቁጥር ባላት ሪሶርስ ምን ሊንደሆን እንደምችል ይተነብያሉ። ስለዚህ ምን ማድረግ ፈለጉ? በተገኘ ሁሉ አጋጣሚ ጫናውን ዲፕሎማሲ ማድረግ ያ ሁሉ ደግሞ ሳይሆን ከቀረ እንግዲህ በተገኘ ሁሉ አጋጣሚ ታጣቂ ማስታጠቅ፣ ሸማቂ ማደራጀት፣ የኢትዮጵያን ሰላም ማናጋት፣ በዓለም መድረክ ደግሞ ስሟን ማጠለሸት ይሄ የማድረግ ነገር ከቅርብ ጊዜ ወዲህ በብዙ ሚዲያዎችም በብዙ አርቲክሎችም እያየናለን ሁኔታ አለ። መልካም እንግዳችን ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ከፍተኛ ተመራማሪው በርካታ ጉዳዮችን ላይ ጥናት እየሰሩ እንደሆነም ባለ መረጃ አውቃለሁና በርቱ፣ ተበራቱ። መልካም ጉዳይ ነው ያነሳሱልን እዚህ ስቱዲዮችን ስለተገኙና ማብራሪያ ስለሰጡ እናመሰግናለን። መልካም ሽት ይኑሮት።